በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም ለእናንተ ይሁን፣ ውድ የቻናል ቤተሰቦች እንደምን አላችሁ? እናለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። እንኳ አደረሳችሁ አደረሰን ሊቀ መላእክት ቅዱስ ፋኑኤል ህዳር ሶስት የእመቤታችን ቅድስት ድንግል ማርያም በዓታ በዓታ ለማርያም እንኳን አደረሳችሁ አደረሰ። ወርሃዊ መታሰቢያ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስማአት ቅዱስ ፋኑኤል የእመቤታችን ቅድስት ድንግል ማርያም እናትና አባት ቅድስት ሐና እና ቅዱስ ያቄም እግዚአብሔር አምላክ ልጅ የሰጣቸው ዘንድ ዘውትር ይማጸኑ ነበር። ስለታ ስለትም ተስለው ነበር። ስለታቸውም ይህ ይመስል፣ ወንድ ልጅ ብንወልድ እርሱ ወጥቶ ወርዶ ያበላናል አንልም፣ አንተ ቤት ያገለግል። ሴት ብትሆንም ጋግራ ታብላን ተትላት አልብስን አንልም ሐርና ወርቅ እየፈተለች መሰብ ወርቅ እየሰፋች ቤተ መቅደሱን ታገለግላለች እንጂ ብለው ለሉል እግዚአብሔር ተሳሉ። ለአብርሃምና ለላ ለአብርሃምና ለሳራ ይስሐቅን ኦሪት ዘፍጥረት ሀያ አንድ ከቁጥር አንድ እስከ ስምንት ለካህኑ ዘካርያስ እና ለቅድስት ኤልሳቤጥ መጠመቅ መለኮት ቅዱስ ዮሐንስን ሉቃስ አንድ ከቁጥር ስምንት እስከ ሀያ ሶስት ለሂልቅያና ና ሊሀና ነቢዩ ሳሙኤልን አንደኛ ሳሙኤል አንድ ከቁጥር አንድ እስከ ሀያ አንድ የሰጠ አምላክ ዛሬም የነዚህ የቅዱሳን እንባቸውን ልመናቸውን ሰምቶ እመቤታችን ቅድስት ድንግል ማርያምን ሰጧቸው። ጽንሰ ናሴ ሰባት ቀን ሲሆኑ ልደት ልደቷ ደግሞ ግንቦት አንድ ነው። እናታችን ቅድስት ድንግል ማርያም በእናትና በአባት ቤት ሶስት እስከ ሶስት ዓመት ከቆየች በኋላ በስለታቸው መሰረት ለእግዚአብሔር ቤተ መቅደስ አገልጋይ ትሆን ዘንድ ይዟት ወደ ቤተ መቅደስ ሄዱ። ቤተ መቅደስ ከደረሱ በኋላ ስዕለታቸው ይፈጽሙ ዘንድ ስዕለታቸው የሆነችውን እና ብርሃንን ለሊቀ ካህኑ ለዘካርያስ በሰጡ ወቅት ሊቀ ካህኑ እና ሌሎቹ የቤተ መቅደስ አገልጋዮች ካህናት የምግቧ ነገር እንዴት ሊሆን ነው ብለው እጅግ ተጨነቁ። በዚያን ወቅት ከሰባቱ ሊቃነ መላእክት አንዱ የሆነው መላኩ ቅዱስ ፋኑኤል ሰማያዊ ጽዋና ሰማያዊ ህብስት ይዞ ቀርቦ የታ ይህ ልቅ ካህኑ ዘካርያስ ለእኔ የመጣ ነው ብለው ወደ መላኩ ጠጋ ስል፣ ያም ቅዱስ ፋኑኤል ወደ ላይ ከፍ አለ። የልቅ ካህኑ ምልክት የነበረው ምልክት ትክክል የነበረው ስምዖን ሲቀርብ መላኩ አሁንም ከፍ አለ። ከዛም ህጻኑቱ አስጠጉ እስቲ አስጠጉ ብለዋት እናታችን ቅድስት ድንግል ማርያም ስትጠጋ መላኩ ቅዱስ ፋኑኤል ፈጥኖ ወርዶ አንድ ክንፉ አንጥፎ አንድ ክንፉ ጋርዶ በሰው ቁመት ከመሬት ከፍ አድርገው መገባት አረገ። መቤታችን ቅድስ ድንግድ ማርያም ወደ ቤት መቅደስ የገባችው ታይሳስ ሶስት ቀን ነው። መልአኩ ቅዱስ ፋኑኤል በተመሳሳይ ታይሳስ ሶስት ቀን ሰማያዊ መና ከሰማያዊ ጽዋ ጋር መግባት ድርስ መግባታል። ድርሳን ፋኑኤል ላይ ልቀ መላእክቱ ቅዱስ ፋኑኤል ሰዳድ፣ ሰጣንን መድፈን አጋኒንትን እያለ ይጠረዋ ይህም ማለት ሰዎች በልዩ ልዩ በሽታና በእንቅፋቶች ሰዎችን የሚሰናከሉ አጋንንትን እያሳደደ ወደ ጥልቁ የሚከተዋቸው መላክ ነው ስል ነው። ሊቀ መላኩ ቅዱስ ፋኑኤል በሁለተኛ ነገሥት አንድ ስድስት ከቁጥር አስራ አራት ላይ የሶሪያ ንጉስ ወደ ኤደር እስራኤላውያን በ ቁጥጥር ባደረጉ ጊዜ ኤልሳንም ሆነ የእስራኤል ልጆች ለማዳን ሊቀ መልአኩ ቅዱስ ፋኑኤል ሰራዊቱን አስከትሎ በከተማዋ ሰፍሮ ከዛም የጠላት ሰራዊት ዓይን አጠፋ ለኤልሳም ሆነ ለእስራኤል ልጆች የድል ካባ በአንድ ምሽት አልብሷቸው ከዓይናቸውም ተሰወረ። ይህ ታላቅ መልአክ በአንደኛ ነገሥት አስራ ዘጠኝ ከቁጥር አምስት ከቁጥር 18 በምናገኘው ታሪክ ላይ ነቢዩ ኤልያስ ከተኛበት እየቀሰቀሰ አንጎቻን ብላ ስለው የነበረው መልአክ ሊቀ መላእክት ቅዱስ ፋኑኤል ነው። ሌላም የአዳም ሰባተኛ ትውል የሆነው ሞትን ሳይ የተሰወረው ሄኖክ እንዲህ ስል ጠቅሶታል። አራተኛው የዘላለም ሕይወት የሚወርስ ሰዎች ተስፋ ሊሆን ንሳ በሚገቡ ሰዎች ላይ የተሾመ ፋኑኤል ነው። መጽሐፈ ሄኖክ ቁጥር አስር ምዕራፍ አስር ከቁጥር አስራ አምስት የዚህ ታላቅ መልአክ ምልጃ፣ ጥበቃ፣ ረድኤት አይለየን።